በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቱ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ። ያልኩኝ ዛሬም በአዲስ ቪዲዮ መጥተናል ማለት ነው። ዛሬ ቀደም ብለን የምናየው ቪዲዮ ሶሻል ሚዲያውን አነጋጋሪ ከሆነ ቪዲዮዎች ማን ነው፣ አንዱን ይዤላቸው አቡነ ማቲያስ ጤና በጤና አጥቻ ያለው መምራት አልችልም ብሎ ሌሎች እንዲተኩ በቦታው አውርተዋል ሲሉ ሶሻል ሚዲያውን አነጋጋሪ ከሆነ ቪዲዮዎች ይዤላቸው የመጣሁት ማለት ነው። አቡነ ማቲያስ ምንም የጤና ችግር እንደሌለባቸው ለሚመኑ ግንዛቤ ሰጥተዋል ማለት ነው። ከቅዱስ ሲኖዶሱ ዋና ጸሐፊ መግለጫ ወጥቷል ማለት ነው። አቡነ ሳሪዮስ መግለጫውን ሰምተዋል ሰምተዋል ማለት ነው። በአባይ ሚዲያ በኩል በአባይ ቲቪ በኩል ማለት ነው። ቪዲዮን አብረን የምናየናል። ይሄ ነገር ውሸት እንደሆነ ደግሞ በዜናውና እንዲሁም ደግሞ በወጣው መረጃ የምናየ ይሆናል። በሁለተኛ መረጃችን የሚሆነው እጅግ የሚገርም ነገር ከፕሮቴስታንቱ ቤተ እምነት ወንድማችን ያያ ዘልደታ ይዞልን መጥተዋል ማለት ነው። የእሱንም ልብ የሰበረ ነገር ስለሆነ ሁላችን ዝግ በማለት ሰከን በማለት ቪዲዮን እስከ መጨረሻ በመከታተል ሀሳብ እንሰጣለን ማለት ነው። በሶስተኛና የመጨረሻችን መረጃችን የሚሆነው እውነተኛ በመጽሐፍ ቅዱስ እውነተኛ በመጽሐፍ ቅዱስ የተጻፈች ምድረ ገነት የምትባል ሀገር ኢትዮጵያ ናት እያሉ ብዙ የአሜሪካ ሳይንቲስቶች እያወሩ ይገኛሉ። እሱንም ደግሞ ወንድሞቻችን እንደ ዜና አቅርበዋሉ ማለት ነው። ቪዲዮን አብረን የምናየው ይሆናል። ቪዲዮን እስከ መጨረሻ በመከታተል ላይክና ሼር እያደረጋችሁ ለሞላ አለም እንድታደርሱ በልል እግዚአብሔር ስም እያሳሰብኳችሁ፣ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት አስቀምጡ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። ቤተ ክርስቲያኗ አቡነ ማቲያስ በጤናቸው ምክንያት ያቀረቡት የእንደራሴ ጥያቄ ለም ስትል ማስተባበያ ሰጠች። ብፁ ቅዱስ አቡነ ማቲያስን በሚመለከት በማህበራዊ ሚዲያ እየተሰራጭ ላለው መረጃ ቤተ ክርስቲያኗ በመንበረ ፓትርያርክ ልዩ ጽፈት ቤት በኩል ምላሽ ሰጥታለች። መንበረ ፓትርያርክ ልዩ ጽፈት ቤቱ በወቅታዊ ጉዳይ በሚል ባወጣው መግለጫ በቅዱስ ፓትርያርኩ የጤና ሁኔታ የሚሰራጨው መረጃ ሐሰተኛ ነው ብሏል። አቡነ ማትያስ ላለፉት ተከታታይ አመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን መግለጫው አስታውሶ በቅርቡም ተመሳሳይ ጉዞ አድርገው አግሜ 1 2017 ዓ ም ወደ ኢትዮጵያ መመለሳቸውን ገልጿል ልዩ ጽሕፈት ቤቱ ይህንንም ተከትሎ አዲስ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኬ በመገናኛ ብዙሀን አስተላልፈዋለን ብሏል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ህዝበ ክርስቲያን አባታዊ ትምህርት ወንጌልና ቡራኬ አስተላልፈዋል ያለው መግለጫው ቤተ ክርስቲያኗ በየዕለቱ የምታከናውናቸውን መንፈሳዊ፣ ማኅበራዊና ዓለም አቀፍ ተግባራትንም በጽህፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ ብለዋል። ይሁን እንጂ ድብቅ አጀንዳ ይዘው ሀሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸውን ያደረጉ አካላት በማህበራዊ ትስስር ገጻቸው ባጋሩት ፍጹም ከእውነት የራቀ መረጃ በጎ ሕሊና ያላቸው ምዕመናን በእጅጉ መጨነቃቸውን ተገንዝበናል ሲል አብራርቷል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም ያቀረቡት የእንደ ራሴ ጥያቄ የለም ሲል በአጽንኦት ገልጿል። አዲስ ነገር እየተሰማ ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ለቅዱስ ሲኖዶስ እንደ ራሴ ምረጡልኝ ደብዳቤ አስገብተዋል። እንግዲህ በሳቸው ምርጫ እንደሆነ አቡነ ሳሙኤል እንደ ራሴ እንዲሆኑላቸው አሳስቧል እየተባለ ነው። ነገር ግን ይሄ በራሱ ትክክል አይደለም። እኔ ምረጥ ብባል የምመርጣቸው ከሶስት አባቶች የወላይታ ሀገረ ስብከት የተክሌ የፍሬ የሆኑት አቡነ ይስሐቅ ትክክለኛ ኦርቶዶክሳዊ አባት ናቸው። ሁለተኛ ነገር ደግሞ ሁለተኛ አቡነ አብርሃም ለቤተ ክርስቲያን ስርዓት ቀናኤና የጥባት አባት ናቸው። ሶስተኛ አቡነ ናትናኤል። እነዚህ አባቶች ወደ እንደ ራሴነት ከፍ ቢሉ ምናልባት ቤተ ክርስቲያናችን አሁን ከገባችበት ችግር ቅርቃር ትወጣለች ብዬ አስባለሁ። የእናንተን ሀሳባችሁን እስቲ ያስቀምጡ። የለም። ቤተ መንግስቱም ቤተ ክህነቱም ክዶናል። ቤተ ክህነቱ የሐዋርያትን ቀኖና እስከመሻር ደርሶ ንጹህ ኦሮሞ፣ ንጹህ ትግራይ፣ ንጹህ አማራ እያለ ሰው የሚሾም፣ ሰው የገደለን ሰው ብፁህ የሚል ገዳዩ ወርቅ የሚሸልም ነው። እረኛ የለም። እኔና እናንተንን ተነስተን መስራት ያለብን ቀኖናችንን አጽንተን ክህነታችን እንዳይጠፋ መልካሞቹን አባቶች ከምንደኞቹ ለይተን እሺ። ሁላችሁም አንድ ጊዜ ሐሳባችሁን ሰብስቡልኝ። አመሰግናለሁ። አንድ ወንድማችን የጴንጤ ቸርች ሄዶ እኔንም ልቤን ቀጥ ያደረገው በእውነት የገረመኝ ነው። ወንድማችን በጣም ገርሞታልና እና አንዳንድ የጴንጤ ቸርች የምናያቸው ነገሮች በጣም የሚገርሙ ናቸውና ይሄን ወንድማችን ልቡን ቀጥ ያደረገው መንፈሱን ያረከውን ነገር አካፍሎናል። ስለዚህ ሁላችሁም ጸጥ ረጭ ብላችሁ እንድታዳምጡ አደራላለሁ። እነሱማ ውስጥ በቀደም የሆነ ቸርች ይልኩላችሁ። በጊዜ የደረስኩት ጠዋት ፕሮግራም ልክ እንደጀመረ ከዛ ፕሮግራም መሪው ጨረሰ። ጸሎት አለቀ። የመዝሙሩ ጊዜ ላይ ማለት ነው። በቃ ኖርማል ባንዱ ጥሩ ነው፣ ዘማሪውም ጥሩ ነው፣ ምንም አይልም። የሆነ ሰዓት ላይ ሳክስፎኒስቱ ሶሎ ማድረግ ጀመረ። ወይኔ ይሄ ይሄ ሳክስፎኒስት ይችላል። እኔ ብዙ ጊዜ የዚህ የምድሮስ የቸርች ሳክስፎን ብዙም ደስ አይለኝም። ይሄ ግን የሚገርም እቆይ አሁን አሰማችኋለሁ አይ፣ ወንድማች በነገራችን ላይ ሀምሳ ሀምሳ በሚሆኑት ከወንጌሉ ይልቅ ከፈውሱ ይልቅ አብዛኛውን ፔንቴ በጣም ደስ የሚያሰኘው ልክ ይህች ስጀምር ነው። ጎበዝ ምን ሆነ ነው? ፕሮግራም መሪው ምንም አልመሰለም፣ የተሰበከው ቃል እግዚአብሔርም አልገረመም። አንተ የገረመ ሳክስፎኑ ነው። ከዚህ ሳክስፎን ውስጥ የማቴዎስ ወንጌል ነው የገረመ? የሐዋርያው ቅዱስ ጳውሎስ የቆሮንቶስ መልእክት ነው? እብራውያን ነው የገረመ? ራ ዮሐንስ ነው ያስገረመ? ከዚህ ሳክስፎን ውስጥ ምን ወጥቶ ነው አንተን ደስ ያሰኘህ? ምን ተምረህበት ነው? አየህ ቸርች ውስጥ ቆመህ አንተ እያመለክህ አይደለም፣ እየዘፈንክ እየደነስክ ነው። የሳክስፎኑ ስሜት ነው ነፍስህን ያወቀው፣ ወንጌል አይደለም ቃለ እግዚአብሔር አይደለም። አየ የሳክስፎኑ ነው እርሾ ነው። አየ ጥቂቱ እርሾ ሊጡን ያቦካዋል። ለዚህ ነው ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ፈሪሳውያንና ከሰዱቃውያን እርሾ ትጠበቁና ትጠነቀቁ ዘንድ እላቸው አለው። ያለው ያንተ ከናይት ክለብ አልወጣ ከዳንኪራው አልወጣ ከዘፈን ዓለም አልወጣ። ለዛ ነው ሳክስፎኑ የገረመ። አየ ውስጥ ምናለ ማለት ነው። ያልጠራ የተደበላለቀ ያልተደፋ የዘፈን እርሾ ስላለው ሰውነትህን ሊጥህን አቦካው አቦካው። በነገራችን ላይ ታክስፎን በፒያኖ በጃዝ መዝሙር ይቁም ቢባል ማንም ቸርች ውስጥ ቁጭ ብሎ አያመልክም። ድንዛዜ ነው የሚፈጠረው። ያዝ እንግዲህ ምናምን የለም የለም። ስለዚህ አብዛኛውን ሰው ይሄ የሙዚቃ መሳሪያ ተመችቶታል። ከሙዚቃ መሳሪያ ጋር የተዋሃደው መዝሙር የሚመስለው ዘፈን ስለተመቸው ነው። አሸሸ ገዳም የሚለው በነገራችን፣ ይሄ ልጅ ብቻ አይደለም፣ ይሄንን ሰውነት ነው። የመጽሐፍ ቅዱስ የኤዴን ገነት ትክክለኛ መገኛ ስፍራው ኢትዮጵያ ውስጥ እንደሚገኝ አንድ ጥናት አመላክተዋል። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች ታዲያ እንዳሳወቁትም የመጽሐፍ ቅዱስን የኤዴን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ያውም ኢትዮጵያ እንደሚገኝ እንግዲህ ይፋ አድርገዋል። በመጽሐፍ ቅዱስ መሰረት የኤዴን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ እንደነበር እንግዲህ ጥናቱ አመላክተዋል። የቴክሳስ ምርመራ መሪው ማህሙድ ጃዋይድ የኬሚካል መሀንዲስ ሲሆኑ በምርመራ ውጤቱ መሰረት ታዲያ የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነችው ባህር ዳር ብሎ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡ ጥናቱ ይፋ አድርጓል። እናንተስ ስለዚህ ጥናት ምን ትላላችሁ? ሰባችሁን አጋር የመጽሐፍ ቅዱሱ ኤደን ገነት በኢትዮጵያ ውስጥ ያውም ደግሞ ባህር ዳር እንደሚገኝም አንድ ጥናትም አመልክቷል። በአሜሪካ ቴክሳስ ግዛት የሚገኝ የተመራማሪ ቡድን የመጽሐፍ ቅዱሱ ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ያውም ደግሞ ኢትዮጵያ ውስጥ እንደሚገኝም ይፋም አድርጓል። በመጽሐፍ ቅዱስ መሰረት የኤደን ገነት ያውላችሁም እንደምታውቁት እግዚአብሔር አዳምና አይዋንን ያስቀመጠበት ስፍራ እንደሆነ የሚታወቅ ነው። ማሙድ ጀዋድ የተባለ አንድ ግለሰብ የኬሚካል ማንዲስ ሲሆን በምርመራ ውጤቱ መሰረት የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነችው ባህር ዳር ብሉ አባይ በሚጀመርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ ማረጋገጡንም ይፋም አድርጓል። ምክንያቱም ክልሉ ከባህር ጠለል በላይ ስድስት ሺህ ጫማ ከፍታ ላይ ስለሚገኝ ለምለም እፅዋት የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁለቱ መጽሐፍ ቅዱሳዊ ኤደን ወንዞች መግለጫና ቁርአንን ፅንፅ ሀሳብ ጋር የሚመጣ አባሪ አላቸው ሲል ይፋ ማድረጉም ተመልክቻለሁ። እስቲ በዚህ ጉዳይ ላይ ምን ትላላችሁ? እውነት የኤዴን ገነት ኢትዮጵያ ውስጥ ያውም ደግሞ ባህርዳር የሚገኝ ይመስላችኋል? አሳባችሁን ማስቀመጥ ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ ማማረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮችን እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።